አሰላሙአለይኩም ወራህመቱላህ ወበረካቱ ሰላም ብያለሁ። ይህም ቪዲዮ ወንድም ያላችሁ ሰዎች በአጠቃላይ ሼር አርጉልኝ። እዚህ ምስሉ ላይ የምታዩት ወንድማችን አንሳር መሐመድ ይባላል። የትውልድ ቦታ በስልጤ ዞን በስልጢ ወረዳ ኩኖ ቀበሌ በምትባል ተወልዶ ያደገ ሲሆን እንደ ማንኛውም ሰው ራሱንም ቤተሰቦችንም ለመቀየር ሳውዲ አረቢያ ገብቶ ሪያድ ገጠር አካባቢ ስራ ይሰራ ነበር እና አሁን ከሚሰራበት ቦታ ጣፍቷል። ስልኩም አይሰራም። ኦልሞስት ሁለት ወር አልፎታል እባካችሁ ይህን ወንድማችን ቤተኛው መጋጣሚ ያያችሁ ሰዎች ካላችሁ ወይም ስለዚህ ልጅ የምታውቁት መረጃ ካለ በስልክ በ0545822817 ላይ በመደወል ይህን ያፋልጉኝ ጥሪ እንድተባበሩን በትህትና ይጠይቃለሁ። እባካችሁ ቤተሰቦቹን በጣም በጭንቅን ያሉት እና ሼር ሼር አድርጉት። አመሰግናለሁ።

ኳሱ የሚታየው ራሱ አስራ አንድ ሰዓት ከሆነ ከጠዋት ጀምሮ ነው። አስሬ የሞባይሉን ሰዓቱን የሚያየው ደረሰ አልደረሰ ይጨንቃል። ወሳኝ ቀናዋ አስር ዘገደ ቶሎ ሰግዷል። ጨንቆታል። ቁጭ ብሎ እንኳን እስከ አስራ አንድ አይጠብቅም። ሄዶ ነው የሚገባው በጊዜ። እንዴ ኳሱ አስራ አንድ ሰዓት ነው የሚጀምረው፣ ምን አስኬደ በጊዜ አያው። ወለሰፍ ለምን ያመልጠኛል? ቶሎ ብዬ ላግኘዋ ይሄኛው አወለሰፍ ተረስቶ ዛሬ የዲኤስቲቪ አወለ ሰፍ ነው ቦታውን የያዘው ማለት ነው። እሺ፣ ሰዓቱም ገና ነው፣ ግድ የለም። ሄዳ አወለ ሰፍ ተቀመጥ፣ አስራ አንድ ሰዓት አልሞላም። ምንድን ነው የምትሰራው? ሙራጃ አደርጋለሁ። አዎ፣ ከጓደኛው ጋር ሳምንት በማን ሜዳ ነው፣ ማን ነው ያሸነፈው፣ ምንጎል ተቆጥሯል፣ በጉዳት የተሰለፈ የቀረ አሁን ምን መሆን አለበት፣ እያንዳንዱ ነገር። ሙራጃ የሚጠናኑ አሉ፣ ከጎናቸው ሙፍቲዎች አሉ ፈትዋ የሚሰጡ የቋሳኒዎች። ይሄ ነገር ምንድነው? እሺ፣ ለሱ ምን ሰጠው ትኩረት? ከዛም አልፎ ሙሐቂቆች አሉ አይደለ እንዴ የገባው ጎል ወይም የተሳተው ነገር ትክክል ነው አይደለም። ሙሐቂቅ ታሐቂቅ የሚያረጉ ቫር የሚባል ሙሐዲስ መጥቷል። በእነዚህ ሙሐዲሶች ታሐቂቅ ተደርጎ ሁሉ ነገር ይነገራል። ኳሱ እንደምንም ይጀመራል፣ ፊሽካው ይነፋል። ማእሙመን ብለን እንከተላለን። ዘጠና ደቂቃ አምስ አንቲ አታመልጠንም። በእኽላስ ነው የምንከተለው እያንዳንዱን እንቅስቃሴ። ጭራሽ ከመውደዳችን ከሙኽሊስነታችን የተነሳ ሜዳው ላይ ገብተን እንዴ ምን ነው አይደለም። ዘጠኝ ቁጥሩ ኳሱን ይዞ ሲሄድ በላይ በኩል አስራ አቀብለው፣ አይታየህም እንዴ ሸፋፋ፣ እዛ ጋይ ክፍተት አለ እኮ ይላል። አጠገቡ ማን አለ? እየተናገር እየተናገረ ያለው የት ነው? ተዛይ ይለውም ገብቶ አላ ውስጡ ይሄውና። ኢኽላስ ወንጀሉን አስቦ በእንደዚህ አይነት በፈራ ልብስ ወደ አላህ መመለስ፣ አላህ ይወፍቀን። ዘጠና ደቂቃው ማለቁ እኮ አይቀር። ቢያልቃ የደገፍነው ቡድን ይሸነፍ ይሆናል። ይሄ እንዴ ወያላ ተብለ ተሰድበት ወጣል። በጓደኞችህ ተናደህ ራት አልበላም ብለህ ተጠቅልለህ ትተኛለህ። ይኸው ነው ቅድም የአስራ አንድ ሰዓቱ የባክነው ዘጠና ደቂቃ ከዚህ የዘለለ ነገር የለውም። አንተ የደገፍከውን ቡድን ካሸነፈ የደቂቃ የጊዜያዊ ደስታ ወዲያው ይረሳል ማለት ነው። ነገር ግን ዘጠና ደቂቃውን ለአስር አካፍለ ነው ለኳስ የሰጠነውን እስቲ ዘጠኝ ደቂቃውን ከመተኛቴ በፊት ለጌታዬ አላህ ልስጠው ዛሬ የዕለት ውሎዬን አንስቼ ያጠፋሁትን ይቅርታ እንዲያደርግልኝ እሱ ወፍቆኝ የሠራሁትን መልካም እንዲቀበለኝ አጅሩን እንዳያሳጣኝ ከእሱ ጋር ላደርግ ለማለት ግን ለምንድን ነው የከበደነው እኔም እናንተም ነፍስያችንን እንጠየቃለን ምን ሆነን ነው ለኳስ ያላጣነውን ጊዜ ለሶሻል ሚዲያ ያላጣነውን ጊዜ ለምንድን ነው ለተውበት ለኢስቲግፋር ሲሆን ዘጠኝ አስር ደቂቃ የሚጠፋብን ለምን ይረዝምብናል የምንጓዘው ነገ ወዴት ነው? ወደ አላህ ነው። የደገፍነው ኳስ እኮ አያውቁንም፣ ከነመፈጠራችን ስላሸነፉ ደውለው እንኳን ደስ አለህ ሀይብ ነው። የምንደስተው የምንከፋውም እኛ እዚህ ሆነን ነው። ስለ ስለነሱ ምንበሳቸው እነሱ ቢጫወቱ፣ አሸነፉም ተሸፈነ ተሸነፉ፣ እንጀራቸው ነው። ኢስቲግፋራ ግን ጥቅሟ ለእኛ ለማንም አይደለም፣ የነገው የአኼራ ቤታችንን ለማሳመር ነው። ስለዚህ ወንድሞች እህቶች ከነፍስዬ በመጀመር ሌላው ተውበትና እስትግፋር ቋሚ ስራችን መሆን አለበት። እንጣው በየጊዜ በተለይ ወንጀሎቻችንን ባስታወስን ቁጥር ደጋግመን በመጸጸት ወደ አላህ በመመለስ የእሱን ይቅርታ ከመጠየቅ ልምቦዝን አይገባም። አልሐምዱሊላህ እንኳንም የእስትግፋር ሰው ሆንኩኝ በማለት የምንደሰትበት ቀን ሊመጣ ይችላል። ስለ ሙስሊም መጥፎነት ብትመጣ ክንትን ብዬ ነው መባረር ስለ ኦርቶዶክስ ስለ ጴንጤ ልታታለይ ብትመጣ አልቀበልም። ጴንጤን ማውቆ አንድ ጊዜ ኮፕሊንግ አድርጉልኝ። ከፍተኛ ሪፖርት እየደረገ ነው። ለምን እኔ አድናቆት እየተቸረ ስለሆነ አወዱ በልጫቸው አለ፣ ፖለቲካ ቀድሚያቸው አለ። ስለዚህ አሁን የቲክቶከሮች ሁሉ መጥፋት አለብኝ። ዘራፊዎች፣ ምናምን በሃይማኖት ውስጥ ያሉ እየተጋለጠ ነው። ራቁታቸውን እየቀሩ ነው። ኮፕሊንግ አድርጉ። ባይዘወይ ልጁን ሆይ ብላችሁ ሰዓት ስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተ ክርስቲያንም፣ የትኛውም የሃይማኖት ተቋም የለም። ትላንት መጥቶ በቤታችሁ ወይም በቤቱ ከፍቶ እስልምናን ከፍና ዝቅ ሲያደርግ ተዉ ብላችሁ ያልመለሳችሁ ያልገጸጻችሁ ኢትዮጵያዊነት ያልታያችሁ ዛሬ እኛ ጋር መታችሁ። ተው ኢትዮጵያውያኖች ነን እኛ። ኢትዮጵያ ብዙ ችግሮች አሉብን። ችግሮች አልታያችሁም? ትላንትና ሆይ ሆይ ስትሉት እናንተ መጥፋት ያቃጣችሁ መርዝ ሌላ ሲተፋላችሁ ራስ ወዳድ ስለሆናችሁ፣ ያንን ሰው የምታደርገው ነገር ትክክል ነው። ዋጋ ያስከፍላል። ወንድሜ የተመለሳ ትሉት ዛሬ መታችሁ እኛን እንደሰው ገጻች ደርሶ መካሪ የሚያረጋችሁ ኢትዮጵያዊነት የሚታያችሁ፣ የትም ስንረገጥ፣ የትም ሃይማኖታችን ሲሰደብ ዝም ብላችሁ ዋጋ ማስከፈሉና ድንበር ማስጠበቁ ጋር እኛ ስንነሳ ከሆነ ያንተን ያንቺን ኢትዮጵያዊነት ቀቅላችሁ ብሉት። ሁሉም አማኝ በእምነቱ ትክክል ነው። ስለ አንድ ሃይማኖት በቤታችሁ አምታችሁ ለምእመናችሁ ማስተማር ስትፈልጉ ለእምነቱ ጥላቻ ቢኖራችሁ እንኳን ለዛ እምነት ዋጋ ለሚከፍለው ማህበረሰብ ክብር ሊኖራችሁ ይገባል። ያ ተከባብሮና በአንድነት እንደ አንድ ሀገርነት ለመኖር የሚያስፈልግ ኢምፖርታንት የሆነ ነገር ስለሆነ ሲጀመር እዛ ነገር ላይ ትምህርት ስትሰጡ በቂ ግንዛቤ ይኖራችሁ ያንን እምነት ለማጥላሸትና ለማበላሸት የምታደርጉት ነገር ዋጋ እንደሚያስከፍላችሁ ማወቅ የእናንተ ግዴታ ነው። ረሱልን ውደዱልን አላለም። የሆኑልን ሁሉንን የምናውቀው እኛ ከጌታችን ከኻሊቃችን ከፈጠራችን አምላክ በታች እሳቸው ለኛ ምን እንደሆኑ የምናውቀው እኛ ነን። የሃይማኖት ጥላቻ እንደሌለብን ደግሞ በግልጽ ታውቃላችሁ። ችግራችን ድንበር አትለፉ ነው። የሃይማኖት ጥላቻ ቢኖርብንማ ሙስሊሙም ተነስቶ ለላይቭ ለላይክና ለቪው ብሎ እንደዛ ሲያደርግ ዋጋ ባላስከፈልን ኖሮ መቻቻልና መፋቀር የሚመጣው መከባበር የሚለውን ነገር ፊትለፊት ስላስቀምጠው ነው። ድንበር ከታለፈ በኋላ ግን አደብ ለማስያዝ ስንነሳ ደርሶ ኢትዮጵያዊነት፣ ደርሶ ሰብአዊነት የሚታያቸው ሰዎች በጣም ሲበዛ ቀንደኞች ናቸው። እማማ እንዴት አሉ? ሰላም ነው። ነጋ ነጉማ፣ ሰላም ነው። እንዴት አሉ? ቦቆሎ እየለቀሙ ነው ከመሬት ላይ

የሰው ቤት ለምን ነው የምኖረው? ምንም የለኝም። ብር ቢሰጥዎት ምንድን ነው የሚያደርጉበት? እሺ፣ እኔ እናት ከዚህ ከመኪና ውስጥ ልስጦት ይምጡ። አስር ሺህ ብር ነው። ይህኛው ደግሞ አምስት ሺህ ብር ነው። አንድ ላይ አስራ አምስት ሺህ ብር ነው። ይህንን እየሰጠሁት እኔ አይደለሁም። ስሙ እንዲጠቀስ የማይፈልግ አንድ ልጆት ነው የሰጠውና እሱን ይመርቁት።